ያልከፈለ ገና አለ ውለታ። እኔ አንድዬ ስለም ነው ያንተን ሰላም ጤና ነው መማፀን ነው ንበላተንጂ ለሌላ የለም ቦታ ያልከፈለ ገና አለ ውለታ። እኔ አንድዬ ስለም ነው ላንተ ሰላም ጤና ነው መማፀን ነው ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን፣ በጣም ደህና ደህና ደህና ደህና ነን። እንግዲህ ዛሬ ተመልሰን መተንላችኋል። እንደዚህ ሽብርቅርቅ ብለን ብሩክም ሄርሜላም በይበልጥ ደግሞ ሄርሜላም ኩሪፍቱ ላይ ፏፈሽ ብለን መተናል። እንግዲህ ዛሬ በጣም ደስ በሚል ሰርፕራይዝ ነው የመጣ ነው ያው ይሄ ሰርፕራይዝ ለእናንተም ለአብርሽም ነው። ያው ሰርፕራይዝ ይባል ወይ የሆነ ነገር ሲባል፣ የሆነ መልካም ነገር ሲባል ላብርሽ ካብርሽ ውጪ ሌላ ለማንም አይሆንም። እና እንግዲህ ዛሬ ፏፈሽ ብለን ኩሪፍቱ ላይ ነን ያለ ነውና ሰርፕራይዝን መተንለታ አብርሽ ደስ ይለዋል ብዬ አስባለሁ። የሆነ ስጦታ ስጦታ ሰርፕራይዝ አለ ምናምን እያለን እያጓጓ ነው ነበረ በጣም በጣም። እና እሱ እራሱ ማውጣት ኧረ ጨነቀኝ፣ ወይ ስጦታውን ስጡኝ፣ ወይ የሆነ ነገር አድርጉልኝ ምናምን እያለ ነበር። እና እኔ ስጦታውን ይዤ ልምጣ። እሺ ቤተሰቦች እንዳይደበራቸው አይደበራቸው፣ እኔ እያለሁ እንደ እና የምንላችሁ ነው። ውድ ቤተሰቦች፣ ስጦታ ሰጠዋለሁ ብያችሁ ነበረ ላብርሽ። እና ስጦታን እናብሩ ገዝተንለታል። ያው ስጦታን አብራችሁ ታዩታላችሁ፣ ግን ደግሞ ደስ ይለዋል ብዬ አስባለሁ። ይሄ ነው ስጦታው። እንንገራቸው። አይ፣ ስለስጦታው ከመናገርሽ በፊት ቢያዩት ይሻላል፣ አንደኛ ቢያዩት ይሻላል። ሁለተኛ ደግሞ ምን ምን ሊሆን ይችላል ብሎ እንዲገምቱ ኦኬ፣ እድል እንስጣቸው። ይገምቱ ይገምቱ። እሺ እንግዲህ ያው አብሽም ማለት የኔ መልካም ሰው የኔ፣ አሁን ላይ እውነቴን ነው የምላችሁ አሁን ላይ እንደዚህ የሆነ ሳቁን ደስታውን በቃ እንደዚህ የሆነ ራሱን ለማዝናናት ፈታ ምናምን ብሎ ሳይ በጣም ነው ደስ እያለኝ ያለውና፣ አብርሽ የኔ መልካም ሰው በጣም ወድሃለሁ። እንግዲህ ስጦታ ዘጋጅ ይልሃለሁ ብያለሁ፣ እና ያን ስጦታ ለመቀበል ሬዲ ልህብ ብዬ አስባለሁ። እንግዲህ ከዛሬ ደስተኛ ነው፣ ይህን ሰርፕራይዝ ሲሰጠው ደግሞ ሞር ደስተኛ ይሆናል ብዬ አስባለሁ። ምን መሰለሽ? እሺ፣ አሁን ኩሪፍቱ ከገባ በኋላ ምንም ሌላ ነገር እያሳሰበው አይደለም። ቁንጣ ይለብሳል በሸበጥ ወይ ደግሞ በሆነ በቃ ገብቶ መተኛት ነው ስራው። አዎ፣ ያለውም አየር ደስ ይላል። ትንሽ ከተማው ሙቀት ስላለ በቁንጣ ነው ያለውና ለዚህ ከተማ ይሆናል ብለን የምናስበውን ነገር ለዚህ ከተማ ይመጥናል ብለን ያሰብነውን ነገር አንድ ስጦታ ገዝተንለታል። ይሄን ነገር ሲመጣ እንዳያየው ካሜራ ጀርባ ላይ አድርገውና ስጦታውን ውስጥ ይሰጫውልሽ ይሻላል እንዴ አ እሺ፣ እንዲያዩ አልፈልግም። እሺ እሺ። እንግዲህ ምን ማድረግ ይቻላል። ያው ማለት ከምላችሁ በላይ አሁን ላይ እኔ በሰው ደስታ የምደሰት ሰው ነኝና፣ በእውነት በቃ እንደዚህ ራሱ ፍሪኪ ሆኖ በቃ ዘና ፈታ ብሎ ኩሪስቱ ከመጣን በኋላ ልጁ ቢያንስ ደስተኛ እየሆነ ነው እና ያን ደስታው እያየሁኝ በጣም በጣም እውነት ለመናገር ማለት ነው። በዚሁ አጋጣሚ ብሩክና አቤል እውነት ጊዜያችሁን መስዋዕትነት እያደረጋችሁ እንደዚህ ለአብርሽ አስብ ያለው እና እሺ፣ እንደዚህ እንደዚህ አድርግ ለማድረግ አስብ ያለው ስላችሁ፣ ወደዚህም ወደዛም ሳትሉ ጊዜ የለኝም ስራ አለብኝ እንዲህ እንዲህ ምናምን ምናምን ሳትሉ የእሱን ደስታ የጓደኛችሁን ደስታ በንግግር ሳይሆን በተግባር ለመግለጽ የምታደርጉት በጣም የተግባር ሰዎች ናችሁ፣ ሲበዛ ማለት ነው። ይሄ ከጎን ላይ የሆነ ለመወደድ ለመደነቅ ሳይሆን አብርሃምን በስትክል ያስፈልገዋል ብላችሁ የምታስቡትን ነገር ለማድረግ የምትጥሩት ነገር፣ እኔ በመጥፎ ነገር እንዳልመጣው የኔ ነገር የምትረዱት ነገር በጣም አመሰግናለሁ። በዚሁ አጋጣሚ ብሩክና አቤል በጣም በጣም መልካም ሰዎች ናችሁ። እውነት ጊዜያችሁን መስዋዕት አድርጋችሁ በዚህ ልክ ለአብርሽ እንዲላድርግ እንዲላድርግ ስል የአብርሽ ደስታ የእኛም ደስታ ነው ብላችሁ ነገሩን ተቀብላችሁ አብራችሁ ስለሆናችሁ እግዚአብሔር ያክብርልኝ እኛንም እግዚአብሔር ያክብርልኝ። ይላውን ማለለም ምን ምን አለ መሰለሽ፣ አንዳንድ ጊዜ መልካም ለመሆን ምንም የሚገድብ ነገር የለም። ማለት መልካም መሆን አብርሽን ስቆ ማየት የሚፈልግ ሰው ካለ እውነተኛ እውነተኛ ሳቁን የምትፈልጉ ከሆነ ብዙ ሩቅ መሄድ የለባችሁም ብዙ ብዙ ነገር ማሰብ አይጠበቅባችሁም እንደዚህ ቀለል ባለ ነገር ያው ቀለል ያለ አይደለም የሄርሜን ነገር እያቀለልኩት አይደለም በእርግጥ ግን ደግሞ ጊዜዋን መስዋዕት አድርጋ ስራዋን አንትታ ብዙ ወጪዎችን አውጥታ አብሪሽ እንዲደሰት አብሪሽ እንዲዝናና ከስጦታ ጀምሮ ከትራንስፖርት ጀምሮ ሁሉንም ነገር አብሪሽ ደስ እንዲለው ነው እያደረግን ያለ ነው እና አብሪሽ ስቆ ማየት እፈልጋለን እንፈልጋለን የአብሪሽን ስቆ ማየት የአብሪሽን ደስተኛ መሆን እና ሁላችሁም እንግዲህ ሌላ ሀሳብ የለኝም አብሪሽ ደስተኛ ሆኖ ካየሁት በቂ ነው እንግዲህ አሁን አብርሽን ከጠራሁት በጣም ቆየ። ካቤል ጋር ቁርስ እየበሉ ነው መሰለኝና፣ አዎ እንግዲህ እንደዚህ ሽብርቅርቅ ብሎ

የምረይ ነው። ቁም ነገር ማለት ልጅ ያልኩት ያው ልጅ ብዙ ጊዜ የሚያስጨንቀው ነገር የለም፣ የሚያሳስበው ነገር የለም ምናምን ነገርና፣ ደስተኛ እየሆንክ ነው፣ መለስ እያልክ ነው፣ ለማለት ያህል ነው። አም ሶሪ። ኦኬ፣ እሺ፣ ስማኝማ ሰርፕራይዝ አለኝ እያልኩ ነበር። እና አንዱ ነው ሰርፕራይዝ አለኝ። ሰርፕራይዝ አለን ስንለው እንዴት ነው፣ እንቅልፍ ወሰደ ግን ማለት በጣም እያስጨነኩ ነበር አይደል? የሆነ ስጦታ አለኝ ሰርፕራይዝ አለኝ እሺ፣ ምናምን እያልኩ ነበር እና ምን ተሰማክ? እስካሁን እንዴት ነው? በትዕግስት አለቅ እንቅልፍ አልተኛውም። ማታ ትናንት ር የመጣ ነው እንቅልፍ አልተኛውም። ግን ደግሞ ያው በቃ አዳሩ ሙሉ ምንድነው ስጦታ እያልኩኝ እያሰብኩኝ ነበረ። አሁን ከምታጓጉኝ ምንድነው ስጪኝ። ስጦታውን ሊሰጥህ ነው ዛሬ የሚመጣው ወደዚህ ማለት ነው እና ማለት ትልቅ ነገር ምናምን አይደለም ግን አንተ ላይ ሲሆን ያ ነገር ይተልቃል። ገባ? ስጦታው ለአንተ ሲሆን ግርማ ሞገስ ይኖረዋል ብዬ አስባለሁ። ይሄ አቋም ብረት መዝጊያ የሚባል ይገባል

ከዛ ቀስ በቀስ ቀስ በቀስ ሰባይህን እያየን ነው። ምንድን ነው በቃ የሆነ ስጦታ ነው። ትወዱ አለ ብዬሽ አስባለሁ። ደስ ይለኛል። ቁልጭ ቁልጭ ስትል ነው ነው። ምን አይነት ሰርፕራይዝ ትጠብቅ ያለው? ጭራሽ በፌስታል ነው። አሃ መኪና መሰለህ። ምንድን ነው ጠጣሽ። ቆይ ተረጋጋ። ልብስ ነው፣ ጫማም ነው። ከዛ በኋላ ለብሰውት መጣና እናይካለን። እዚህ ቁጭ አዎ፣ ቢያንስ የገዛውት ልብስ አይቼዋለሁ። ልብስ አንተ ግን እንዴት አድርጌ ማሰብ እንዳለብኝ ብዙ ጊዜ ልክህን እኔ ነኝ እና ልክ ካልበቃ

እስካየው ጓጓ። እውነት እስካየው ጓጓ። እስካየው ደርሶ ብሏል። አይ ያምርበታል ብዬ አስባለሁ። አይ ልብስ ያነሳል ምንም በጣም ነው የሚያምርበት እና ደስ ይላል ብቻ እዚህም እያሳለፍን ያለ ነው ነገር በጣም ደስ ይላል የኛ ውድ ቤተሰቦች ማለት በውስጥ መስመር እያሉ ያሉት ነገሮች አሉ የትደረሳችሁ የት ገባችሁ አብርሽን ከሀገር ልጅ ሎጣ ነው ብለሽ ነበረ የት አለ የት ነው አብርሽ ሲደሰት አብርሽን መልካም መልካም መልቃ እንደዚህ አርግለት እንደዚህ አርግለት የምትሉኝ ኦዲየንሶች አላችሁ እና እስቲ በትንሹ ቢያንስ የአብርሃምን ደስታ እንደምትፈልጉት የአብርሃምን ሳቅ እንደምትፈልጉት በትንሹ እየሞከርኩ ነው ያለሁት ብዬ አስባለሁ፣ እና እያያችሁም ነው ቢያንስ እኔም በቃ የሆነ የሆነ ነገር አንዳንድ ጊዜ የሆነ ነገር አስበን ለፍተን ለዛ ነገር ያ ያሰብነው ነገር ያ የለፋነው ነገር ለዛ ቁም ነገር ሆኖ እናየዋለን። እና በዛ መልኩ መሆኑ በጣም ደስተኛ ነኝ። እግዚአብሔር ይመስገን። አብርሻችን ፏፈሽ ዘና ቅብር እያለ ነው እና እስከ መጨረሻው እንደዚህ እንዲሆን ተስፋ አድርጋለሁ። የአብርሽ ልቶች ብዙ ጊዜ ምን አይነት አጋጣሚ ያለ መሰልሽ? በቃ ፍትት ብሎ ሊዝናና አይሰጠውም። ሰው ይደውልለታል፣ መቶ ቤት ያንኳኳሉ ምናምናምና ስቅቅ ያለ ጊዜ ነበር እያሳለፈ የነበረው። አሁን ግን ከአየሩ ጀምራችሁ እንደዚህ ደስ የሚነፋሻማ አየር ከሚዝናናበት ቦታ ጀምራችሁ ለእናንተ ከዚህ በኋላ የምናሳያችሁ ብዙ ቪዲዮዎች አሉና ያለው የፊቱ ፈገግታ በቃ ትክክለኛውን አብርሃም እኛ የምንፈልገውን አብርሃም መልሶታል እና በዚህ አጋጣሚ ሄድምዬ እግዚአብሔር ያክብርሽ። ያለምንም ክፍያ የሰው ልጅ ማስደሰት የሚያስደስት ሆነችና፣ በጣም ማመሰግነው ወንድሜ ስላዝናናሽልኝ። ያው እሱ ሲዝናና እየተዝናና እሱ ሲስቅ እየሳቅን ሁላችንም እና በዚህ አጋጣሚ አብርሽ ወደ መጀመሪያ ደስታው ወደ መጀመሪያ ፈገግታው ስለተመለሰ በጣም ደስተኛ ነኝ። አብርሽ ቆየህ እኮ ጅስት ይዘሽልኝ ነይ እንዴ። ከየት ነው የምትመጡት? እኔ አላሁን፣ እንዴት ሰፍ! በኢየሱስ ምንድን ነው? ጣፋጭ ነው፣ ጥፍጥ ነው። በጌታ ስም በጣም በጣም በጣም ይሄ ነው። ከታ ብዛት አላበኝ አንደኛ ነሽ ጌታ አመራረጥ ምናምን አንደኛ አንደኛ ጌታ ምን አይነት መስቂያ ነው ያለው ያያችሁ ነው አፋሚ ነው መስቂያው አሁን እኔ መጓጓዝ ጀመርኩ፣ አጓጓኸኝ። ኧረ ፋሚሊዎች፣ ምንድን ነው ምን እየተካሄደ ነው ያለው? በጣም በጣም ነው የሚያምርበት፣ ጊዜ ልሞት ነው እንደ ጫማ ምናምን በቃ ጫማውን በቅቶኛል። ልብሱን ወጥቶኛል። ግን ደግሞ የሁሉ እንክብካቤ ግራ እየገባኝ ነው ፋሚሊዎች፣ ወዴት እያመራን ያለው መጀመሪያው ነው? እኔ ስቼ ነው ወይ እነሱ ስተው ነው? አረ ማንም እዚህ ጋር ነው ማለት ነው ማች ነው ርክ ው ደስ ማለት ነው። አንዳንድ ጊዜ ገንዘብ ብር ኖሯችሁም የምትገዟቸው ልብሶች በደንብ ደስ ላይ ይችላሉ ወይም ፍላጎታችሁ ላታገኙ ትችላላችሁ። እና ዛሬ ግን እንዲህ ራሴን ሳው ምን አይነት በቃ አክተርም ይነት ስሜት እየሰማኝ ነው ልብስ ጌታን ማቻር ገናል። እና የሆነ ፕሮግራም ልንሄድ ነው የሚመስለው፣ የሆነ ዝግጅት ተዘጋጅቶ፣ በቃ እንግዲህ ካሰብኩ አይቀር እራት ጋብዘኛ ይመጣዋል በጣም ነው የሚያምርበት። ጌታን ፋፈሽ ብለሃል። እውነት ነው ያልከው። አመሰግናለሁ። ያው እድሜ ለሄርሜላ ደስታን ስላየው ደግሞ ደስ ብሎኛል። እውነት በትንሽ ነገር የምትደሰተው ነህ በእውነት። ያው የእኛ ቤት ሙሉ ፋሚሊ ነው ባይዘው በትንሽ ነገር ነው የምንደሰተውና የስጦታ ትንሽ ትልቅ የለውም እና ደግሞ ይሄ ደግሞ ለእኔ ትልቅ ስጦታ ነው። ያምር በጣም ነው የወደድኩት። ያምራል። አመሰግናለሁ። ብቻ ቃል የለኝ ላንቺ የምናገረው ቃል አጠሪ እንግዲህ ደስ ብሎ ስላየሁኝ ደስ ብሎኛል። በቃ እኔ ደግሞ ሊያስደስተኝ የሚችለው የአንተ ደስታ፣ የአንተ ሳቅ፣ የአንተ ፈገግታ፣ የአንተ ሰላም ነው። እኔ የሚያስደስተኝ አንተ ይሄ ሰርፕራይዝ አስደስተ ዲታ ሁሌ እንደዚህ የምትደሰት ከሆነ አንዳንድ ልብስ ነው የሚለቀቅብህ። አብርሽ አንድ ልብስ ልክ ይላለው ይውና ከዛ አሁን በቃ ውሎዬ ሰመረ ሰመረ። በቃ ይስመርልህ። እውነት ሰፊ ሰፊ ሰፊ ምን ሰፊ ምን ሰፊ ሰፊ ምን በእጅ ወደ የቀስ በልሽ ነገር የምርቃቱም ማለት ነው። ይሁንልክ በቃ ሰፊ ነገር ይስጥ ከዚህ በላይ አሜን ይ ዋ መልካሙነት ደስ ብሎኛል። እና ደግሞ በአዲሱ ልብስ ካልሳምኩ ምናምን ቆይ በልክ ይፈቀዳል። ድሮስ ልከለክለኝ ነበር አድለኝነት አልታወቀህም እኮ በእጅ የያዙት ወር ከመዳብ ይቆጠራል አሉ እት እንዲህ ዝም ብዬሽ ሰማህ ወይኔ ስቱ መሰለ በእናት ወይኔ ወጋጉን ማለት ነው ችላበታለች እና ብቻ ደስ ብሎኛል። እውነት ከልብ አመሰግናለሁኝ። የኔ ደስታ በዚህ ልክ አስጨንቆሽ እንድትደሰት ስላደረግሽኝ ፈጣሪ ያክብርሽ። ሌላ ምንም የምልሽ ነገር የለኝም፣ ቃል የለኝም፣ ቃል አጠረኝ። ፋሚሊ ሲወቃ እህ ይታኔ ምሪ እውነት ቃል አጠረኝ። ምን ልበል? እሺ ደስ ባለክ፣ ደስ ብሎኛል እኔ አመሰግናለሁ። ስለዚህ ፈታ ፈታ ሽብርቅ ርቅርቅ፣ እና ደግሞ እንትን በዚህ ልብስክ የሆነ ሆነ ነገር ወይ ልጨፍርልክ፣ የሆነ ዘፈን ልዝፈንልህ። የምር ድምፅሽ ያምራል ግን ማለት ጆሯችሁን ካሳመምኳችሁ ይቅርታ። እሱን ያዝናናዋል፣ እሱን ፈታ ያረጓል፣ እሱን ይገልጽልኛል ብዬ ማስበዋለሁ። እንደዚህማ በድም ድምጼን አይደለም መልእክቱን ነው መስማት ያለብ ልቤ ላንተ እንጂ ለሌላ የለውም ቦታ

ለማንኛው ለማንኛውም ካንዲዴቶቻችን ደስ ብሎኛል። ዛሬ ግን ማለት ብሏል ምን ምን ነው ነገር ከርባ መሰግናለሁ ደስ ብሎኛል። ግን ደግሞ ማለት ነው ግቢ በጣም ወደድኩት። ባለፈው ሞር ግን አሁን ደግሞ ሞር እያማረበት እያማረበት ማለት ነው እየወደድከው እየወደድኩት ሄርሜላ ማለች ሳቅ ደስታ ፈገግታ ነው፣ ጨለማ ወደ ብርሃን ነው የሚሆነውና። እንዴ ምን ይሁን እሺ፣ ይቅርታ እ ይቅርታ። እሺ፣ ግን የምር ከልብ ከልብ ነው። አመሰግነው ቃል የለኝም። እሺ፣ ላረፍሽ ምን ነገር እዚህ ግቢም ስላመጣሽኝ፣ ስጦታም ስለሰጠሽኝ በቃ አሁን ሀንድረድ ፐርሰንት ተማመንኩባት። በቃ የተናገረቻቸውን ነገሮች እንደምታደርጉ ማለት ነው እሺ አይ የምሬን እውነት መጀመሪያ ይቀልድ ቀልድ ነበር መሰለኝ። እዚህ ምን ውሰድህ ሲሉኝ ይቀልድ ነበር መሰለኝ። መጣው እንግዲህ አይታችኋል፣ ፋሚሊዎች እየተፈጠረ ያለው ነገር እኔ ሞቼ ይሁን እኔ ኖሬ አላውቅም። በህልሜም ይሁን የሆነ ሰዓት፣ ቀስቀሰው ከእንቅልፍ ካነቁኝ በቃ ነገር ውስጥ ተበላሽ ነውና ያም ሆነ ብቻ ደስተኛ ነኝ በሁሉም ነገር። እንኳን ደስ አለህ። እኔም ደግሞ ደስታ ከነኛው የሚፈልገውና ሁሌ እንደዚህ ስቀድ ደስተኛ ሆነክ ምናምን ነው ማየት የፈልገው። ኦኬ፣ በዚህ መልኩ ደግሞ ሆነክ ስላየው በጣም ደስ ብሎኛል፣ ከምልህ በላይ የኔ መልካም የኔ የዋ፣ ከዚህ በላይ ብዙ ይገባል። ጭንቀትህን ምናምን ምናምን የሚያጠፋ ከዚህም በላይ ባደርግልህ ደስ ይለኛል። እና አይ ንግግር በቂ ነው፣ ከየመረኝ ነው፣ ተግባሩን ማየት ነው አልኩ። ግን ሞር ደግሞ ንግግር በቂ ነው የሰው የሰላም ንግግር ሁል ጊዜ ራሱ ማግኘት የመፈለ ነገር የለም፣ እውነት ለመናገር ማለት ነው። በዚሁ አጋጣሚ እንደዚሁ እንደለበስን መክሰት ለኔ ልጋብዝሽ። በቃ ምን ይጋብዛል? ራት ጋብዘኛ። በጣም ትኩረት አደረግሽ። ራቱ ላይ የሚተኮርበት ነገር የለም ነው ሰላም። ታውቃላችሁ ከኔ እራት ግብዣ መደረጉ ብቻ ነው። አዎ ግን በዚህ ልክ እኔ ግን ጠይቄ ያራ ላይ አይቀብኝ ጠይቄም አይሆን ያዘኝ ግን ደስ ይበልሽ። እና ለማንኛውም በዚህ አጋጣሚ ማለት ነው በዚህ አጋጣሚ ልነግርሽ የምፈልገው ነገር አለኝ። በምን ያህል ልክ ትጠብቂዋለሽ ካላወቅሽ ደግሞ ችግር ነው። ግን ኖርማል ሆኖልኛል ለማየት። አንቺ ግን እኔ ነኝ። እስኪ ሁሌ እንዳየሁት ነው አስተያየቷ

እንዴት ነው ያየሁት? አላስታውስማ ድ እያለችኝ ከጀርባ ምን ፈለገኝ? ከጀርባ እንዲህ ነው የምታቀሳስረው። ልክደት እየተሸኮረመመ ነው ከምላችሁ ያላይና አየሁህ። ያላሰብኩትን እያሳሰብከኝ ነው ያለኸው

ሰርፕራይዝ አድርግሽን ከልብ አመሰግናለሁ። አሁን ግን እየጨነቀኝ እየሞቀኝ ስለሆነ እየሞቀኝ፣ ደስ ይላል። እሺ፣ ከሞቀህ ሌላ ቦዲ ለብሰ መውጣት ትችላለህ። ዝናና እንዴ መጣ ነው። አመሰግናለሁ። እኔ ወደ ሩም መግባት አለብኝ ከዚህ በላይ መቆየትም አይጠበቅብኝም። ተወዳቸዋለሁ ፋሚሊ። ባይ ባይ። አምሮ በአል ደግሞ እንደዚህ ነው መተኛት ያለብህ። ሄደ እኮ። አይ ማለት ምን አሁን ምን ምን አደረኩኝ? እንዴት ነው የምታየኝ ይለኛል። እንዴት አየሁት? ማለት ያያችሁት ነገር አለ እናንተ። ሰው ልጅ ኖርማል እንደሚታየው ነው ያየሁት። ከዛ ባለ ደግሞ የሆነ ነገር ብነግርሽ ምናምን ነገር ብሎኛልና ምንድን ነው? ግራ አጋብቶኛል ብቻ ዝም ብሎ ወጣ፣ ዝም ብሎ ሄደ። ለምን ደይደም አላውቅም። እና ደግሞ እንዴት ነው ያየሽኝ ይለኛል። በቃሽ ወደ ወደ ቀልቤ ልመለስ። እንዴት አይቼው እንደሆነ እናንተ አይታችኋል። ነኝ እንግዲህ እንዴት እንዳየሁት እራሴን ማየት አልችልምና ደስ ስላለው ደስ ብሎኛል። ግን ስለ ሄደ ቅር ብሎኛል። ግን ደስ ስላለው ደስ ብሎኛል። እና ከዚህም በላይ ደግሞ ብዙ ነገር ባደረግለት እና ደስታው ቢመለስ ደስ ብሎኛል። ልጁ ቀልቤል እዛ ነው ከከሱ ጋር እየሄደ ነው ምከተሉ ብቻ እሺ፣ መልካም ጊዜ እመኝላችኋለሁ። ከዚህ በኋላ ደግሞ ጥሩ ጥሩ ነገር ይዘን እንመጣለን ባይ